አሁን ያለሁት 64 ሜትር ከፍታ ወይም 21ኛ ፎቅ ላይ ነው። ይህ ከጀርባዬ የምትመለከቱት መስቀል በርዝመት 11 ሜትር በክብደት 52 ኩንታል ይመዝናል። ጫማቸው ብቻ 320 ኩንታል ሲሚንቶ የበሉ 8 ምሰሶች ያሉት በ92 ኮለኖች የተዋቀረ ነገር ግን በቤተ መቅደስ ውስጥ አንድም ኮለንና ምሰሶ የማይታይበት በአንድ ጊዜ 7000 ምዕመናንን ዋት ለአዲስ አበባ ብዙም የማይርቀው በተአምር የተሠራው ቤተ መቅደስ ማታረጅ የማትለወት እስካሁን ከዘጠና 9 ጠ ሚሊዮን ብር በላይ የፈጀውን ይህንን አስደናቂ ቤተ መቅደስ ብቻዬን አንጸዋለሁ ያለው ግለሰብ ማን ነው? እንደዛ ያለውስ ለምንድን ነው? ዛሬ ምን አዘጋጅተውን የጠበቁኝ? አባ ጠብቁታል። የዛሬው የተለየ ነው። በእውነት ልጆቻቸውን ይባርክላቸው። እንዲያው እንዲህ ያለ ህዝብ፣ እነዚህን ህዝቦች ይዘን አሁንኛ ደደቦች እንባላለን። የኢትዮጵያ ህዝብ ወርቅ ዝመምለት መከራ አይገባውም። መከራው ክርስትና ያጣፈጠው መከራ አይገባውም ለኢትዮጵያ ህዝብ፣ ቅዱስ ህዝብ ነው አልና ጠበቀው አስተዳደሩ። አንድ ሰው ነው የሚሰራልኝ። ስለዚህ ለዚህ ፕሮግራም ቅፋት አትሆኑ። አንድ ሰው ነው የሚሰራልኝ ሲሉ ምን ማለታቸው ነው? ወጪውን የሚችለው አንድ ሰው ነው። ሙሉ ቤተክርስቲያኑ ሙሉ ቤተክርስቲያኑ አረተው። በእውነት እሺ፣ መጀመሪያ ታቦቱ በአጼ ምኒልክ ጊዜ ወደ አቤላ ተሰደዱ እና አቤላ አቦ እመቤቴና ገብርኤል ለስንት ጊዜ ይቀመጣሉ? ሰላሳ ዓመት ወደ አርባ ምንጭ ደግሞ ተዛውሬ ሲሄድ በስመላለስ ሳሪ ለመቅድስ ስምለው እዚህ ቦታ ላይ ከዛ በኋላ ቤተክርስቲያን ፈረሰች። ታቦቱን እዚህ መቃኝ ውስጥ ገባ። ከዛ በኋላ ሴንተሩን ብቻ የተሰጠን እስከ ወይራዎቹ ድረስ ይቆፈር ተባለ። እስከ አባተሩም ደግሞ በውሰት ተገኘ። ነዳችለን ብቻ እንሰራ። በዚህ መሰረት ይሄ የተገኘ ነገር ከዚህ ግቢ ሳይወጣ ኤክስካቫተር ከአዲስ አበባ ማጓጓዙ የሎቤዱ የምን ውድ ስለሆነ አምስቱ ሺ ቆፈር ነው አባታችን እንደው አሁን ይሄ መቅደስ ስንት ሰው ይዛን በትክክል ማለት ነው በቅዳሴ ሰዓት እስቲ በፊት ለፊት በር ሀምሳ ሰው አስገቡልን አሁን ደግሞ በፊት ለፊት በር ሀምሳ ወንዶች እንግዲህ ወደ ገብርኤል ያው እንደምታየው ሴቶች አምሳ ወንዶች አምሳ መቶ ሰው ገብቷል። ያው አልሞላም እንደምታየው። ከእዚያ በኋላ ሁሉም ነገር መጠናት አለበት ወደሚል ገባ። ይሄ ብቻውን ይሰራል የተባለ ሰው በአካል ይቅረብ ቤተክርስቲያን ነው የሚል መጣ። እኔ ለፕላን መስሪያ የሚሆነውን የፕላኑን ብር ልክፈል አልኩ እንጂ እንዴት ቤተክርስቲያን ትንሽም ብትሆን ትልቅ ብቻ ይመስራት ይችላሉ እንጂ እኔ አላልኩም የሚል ሳይል ነው ማለት ነው ብሎ የተባለው ከላይ 3500 ከስር 3500 በድምሩ 7000 የሚይዝ ቤተክርስቲያን። ታዲያ እንዴት ነው ይህን የሚያክል ግዙፍ ህንፃ 700 ብቻ ኦርቶዶክሳውያን ባሉባት ከተማ እውል ሊሆን የቻለው? አዲስ ውይይት፣ አዲስ የቴክ ኮሚቴ ማዋቀር፣ ወደ አዲስ ነገር ተሄደ። ከዛ በኋላ ወንድም ያለም ጋር እዚህ ልተገናኘን አልተቀጣጠርንም። ለምን መታችሁ ነው? የሐዋሳ ኤርፖርት ለመጫረት ዮቴክ ነበሩ። እስኪ በዛው ጥቁር ውሃ ማርያም እንሂድ ተባባልና እዛ በሯ ላይ ቆመን ነው። ማሸነፍ ትፈልጋላችሁ? አሁን እንፈልጋለን አለ። ግቡና ተሳሉ አልኳቸው። እሷ ሀሳባችሁን ትምላላችሁ። ገቡና ጸሎት አረጉ፣ ተጫረቱ። እማ ቤቴ ደግሞ ፈጸመችው። ኤርፖርቱን አሸነፉ። ሲያሸንፉ ሲያሸነፉ የድርጅቱ ባለቤት ለአቶ ዮሐንስ በጣም እጅግ ታላቅ ክብር እና ምስጋና ነው ማቅረብ የምፈልገው። ሮሃ ማርያምን እንደምንሰራ ቃል አስገብቶናል። ምን እናርግ አሉ። ያላችሁን ፈጽሞ ብቻ ነው ያላችሁ። ያልታሰቡ ተገኙ፣ መጡ፣ ሙሉን እነሱ ቻሉ። ይሄ አሸዋ ጠጠር የሚባለው ነገር ኦልሞስት ወደ 300 ምናምን ቢያጆ ድረስ ብረት መቶ በቃ እዚ ተከመረ። ከ30 ሺህ ኩንታል በላይ ሲሚንቶ፣ ከ1 ሚሊዮን ኪሎ ግራም በላይ ብረት፣ ወደ 25000 ሜትር ኪዩብ ቁፋሮ ከስር፣ ወደ 25000 ሜትር ስኩዌር ፎርም ወርክ አሁን ያረፈው ወደ ቶታል ፍሎሩ 5000 ካሬ የኛው ጉልላቱ ሊሞላ ከመሬት ወደ አስራ ሦስት ሜትር ከፍታ ላይ ወጥቼ ሳየው ደነገጥኩ። በቃ እኔ ራሱ ዲዛይኑን ሳየው ሚያልቅ ይመስሎታል? ያልቃል እንዲያው አልቆ እንዲያው ሌላው ቀርቶ እንዲህ በመቋሚያም ተደግፌ ቀድሼበት በማግስቱ ልሞት ነው የኔ ምኞት እንጂ ሁን እንደምታይ ነው ሰማንያ ዘጠኝ ዓመቴ ነው። እኔም ሳልሞት ወይ ቅዳሴ ቤቱን ላከብር ይችላለሁ ብዬ ተመኘው። ክርስቲያን አይፈራም እመቤቴን ያልቃል። ማን ነው ተኋላው ያለው መድኃኔ ዓለም እኮ ነው። እዚህ ያደረሰ ማን ነው እግዚአብሔር። ታዲያ ምንድን ነው እግዚአብሔር፣ ትሄዳውንስ እመቤታችን የለችም እንዴ? አደራ ተሸክማችሁ ነው እኮ የሚኬዱት። አያችሁታ ምንም አያስተኛም። ማቴሪያሉን ገዝታችሁ የባለሙያኑን ከፍላችሁ ጨረሳችሁ ቤተክርስቲያኑን ብታስረክቡን፣ ይሄ ነው ምኞቴ። አይቸው ከዘብተኛ ደስተይ ነው። በዚህ ልክ የምታዩት ፕሮግራም ተራውን ጠብቆ በአራተኛው አመት ዛሬ እዚህ ጋር እንግዲህ የተገኙት ብፁዓን አባቶች እንግዲህ አብራችሁን ለመጮህ ነው በጋራ ኢትዮጵያን ሰላም ያድርግልን። እንግዲህ ልጃችን እሸቱ የኋላ እሸት ብዬዋለሁ እኔ ደግሞ። እና በርት ተጩህ፣ ለዓለም አሰማ። እግዚአብሔር ያበርታህ፣ ምክንያት ያድርግህ፣ ቅድስተ ቅዱሳን ካንተ ጋር ትስራ። በዚህ በስክሪኑ ላይ በምታዩት ባርኮድ ወይም ከቪዲዮ ስር ባስቀመጥነው ሊንክ ወገን ፈንድ በተሰኘው ኢትዮጵያዊ የገቢ ማሰባሰቢያ ፕላትፎርም ሁላችሁም ከመላው ዓለም ገንዘባችሁ ዶኔት ማድረግ ትችላላችሁ።